እሱንም ከተንኮል ያውጣው፣ እሱንም አላህ ያለ ነገር ያስችለው። ያው ጓደኛዬ ዘይ ነው ምንድነው ያን ነገር ምን ተሰማ እንደዛ ሲል፣ እኔ ጨንቆይ ዝም ብዬ ቁጭ ነው ያልኩት። ምንም ማለትም አላህን ማለህና ሱሩን አዎ፣ እኔ እንደ በቃ የሆነ ጣልቃ መግባትም እፈልግና ግን በቃ ዝም ነው ያልኩት። እኔ በሆነ አያስችለኝም። በነገራችን ላይ እንደዛ እያለኝ በባለቤቴ በኩል ገብቶ ጣልቃ ገብቶ እንደዚህ ሲለኝ ያስችለኝ የሆነ ነገር ነው የምለው። አሰላሙ አሌይኩም ዋረህመቱላህ ወበረካቱ ወደ እና የተከበራችሁ የቻናሌ ተከታታዮች እንደት ናችሁ? ደህና ናቸው። አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እናንተ እንደት ናችሁልኝ? ሁሉ ሰላም ሁሉ መልካም እንዲሁም ቻናሌን ሰብስክራይብ ላይክ ሸር እያደረጋችሁ እያልኩኝ ዛሬ ከጓደኛዬ ቤት ነው ያለሁት ያው እንደምታዩ ጓደኞች ጋር አለ እስኪ ዛሬ ጓደኛዬ ዘይኑ ቤት ነው ያለሁት። እንደምታዩ ጓደኛዬ ሳይድም አለ እስካሁን በፊት ሰርተንም አናውቅም፣ ሂደው ለመጀመሪያ ጊዜ እየሰራን ነው ዘይኑ ጋር እንዲሁም ሳይድ ጋ ሳይድ ጋር ያው ሰርተናል ካሁን በፊት ዘይኑ ጋር ለመጀመሪያ ጊዜ በእኔ ቤት እየሰራን ነው እንሻላ ያለውን ነገር ደግሞ ታያላችሁ ኢንሻአላህ። ያው ዘይኑ፣ እስኪ ቤተሰቦችንም ሰላም ባላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እዚጋ ሰላም ለማይኩ እንደዚህ እ ወንድም ሰይድ ያው እኛ ቤት መጥቷል ዛሬ። በጣም ደስ ይለኝ ነበር ተንኩለኛው ጓደኛው ሰይድ ሳጋ መርቷል ማለት ነው። በዚህ አጋጣሚ ያው ታዲያ ማለት ሰላም እንዴት ናችሁ? ልን ሰላም ናችሁ? እኛ ጋር ሰላም ነን፣ አልሐምዱሊላህ የሴር ቤተሰቦች፣ የእኛ ቤተሰቦች ሁላችሁንም ሰላም ሰላም ብለናል በያላችሁበት ፈጣሪ ጠብቃችሁ እኛ በጣም ሰላም ነን። ዛሬ ያው ሰብሰብ ብለናል። ያው ለተንኮል ነው የተገኘሁት። ብዙ ጊዜ ያው እንግዲህ በዛ በዚህ አጋጣሚ ደግሞ እሱ ስለነበረ ተንኮሉ ላይ እንደዚህ አይነት ተንኮል ብዙ ጊዜ አይመቸውም። ቀርቅሮ አይታችሁታል በነ ዘይኑ ቤት ተለቆ ምናምን እና ስለዛ ነገር ስላስደነገጠው ነገር እና ደግሞ ዘይኑን ስለተሰማው ነገር ማወቅ የምትፈልጉ ስላላችሁ እስኪ በሱ በአዲሱ ቻናል እንለቅላችኋለን ማለት ነው። ሰብስክራይብ ላይ ሸር እያደረጋችሁ አበረታቱት። እሱንም ያው ዛሬ ያው ሰይድ ተንኮል እኔ እንኳ አላሰብኩትን ነገር ነበረ። ያው እንደ አጋጣሚ ያላሰብኩትን ነገር ጓደኛዬን፣ እንዲሁም ባለቤቱን ያው ብዙ ነገር ብሏል። እኔ ደግሞ እንደዛ ያለ ነገር አላሰብኩትም። በጣም ጨንቆኝ ነበር ሳ እሱንም ከተንኮል ያውጣው። እሱንም አላህ እንዳል ነገር ያስችለው። ያው ጓደኛ ዘይ ነው ምንድነው ያን ነገር ምን ተሰማ እንደዛ ሲል ሰይ እኔ ጨንቆይ ዝም ብዬ ቁጭ ነው ያልኩት። ምንም ማለትም አላህን ማደና ሰሎ እኔ እንደ በቃ የሆነ ጣልቃ መግባትም እፈልግና ግን በቃ ዝም ብዬ አልኩት እኔ በሆነ ያስችለኝ። በነገራችን ላይ እንደዛ እያለኝ በባለቤቴ በኩል ገብቶ ጣልቃ ገብቶ እንደዚህ ሲለኝ ያስችለኝ የሆነ ነገር ነው የምለው፣ ግን አንተ በጣም አስችለዋል። ግን እንደው እንደት ተሰማኝ ነው የሚለው ወላሂ ያው እንግዲህ በመጀመሪያ አላህ ከተንኮለኞችና ከሴረኞች አላህ ይጠብቀን። በመጀመሪያ ማለት የሚፈልገው ይሄን። ሲቀጥል ደግሞ በጣም ባልጠብኩት መልኩ ነው። ጭራሽ ደግሞ ይባስ ብሎ እሱ ተንኮሉን ያስቡበት፣ እሷ ደግሞ ተአምናበት ተቀብላ እኔን ማስደንግጧ። ሰው ባሉን እንዴት እንዴት እንደዚህ ያደርጋል? ለማንኛውም በጣም ከባድ ነበረ። ማለት እኮ እኮ ስማ ነው እኮ ማመኗ እኮ ነው እኮ እሺ ብላ እኮ እኔን ፍራንክ ማድረጋችሁ እኮ። የእኛ ስራ ደግሞ በባህሪ ያው ይሄ የዩቲዩብ ስራ ስምምነት ይፈልጋል እና እናንተ እኮ መጀመሪያ እኔ እንደዛ ስሆን እናንተ መጀመሪያ መነጋገራችሁን እባክህ ኖሮ እኔ እራሱ እንደዛ አላስብም አልጨናነቅም ነበር። ለምን አትነግሩኝም ነበር ታዲያ? እሱንም እንዳልነገራችሁ እኔንም አልነገራችሁ። ምናልባት ስለማ ተወደ ተንኮላችን ተባባሪ መሆን አትችሉም እንዴ? እንግዲህ በጣም ከባድ ነበር ፊሊንጉ። ማለት እንደዚህ ይላል ብዬ አልጠበኩም። ማለት ሪልም ይሆናል ብዬ አልጠበኩም። ሲቀጥል ደግሞ ሰው በክብር ምሳ ተጠርቶ እንደዚህ አይነት ነገር አይደረግም። እኔ በሆን አላደርገው እንደዚህ አይነት አለልም በጣም ሲጠናብኝ መጨረሻ ላይ በቃ ካልወጣ አልኩኝ። ምሳውን ሳበላ ውጣ፣ በክብር ጠርቻለሁ። ከበላ በላ ካልበላ ውጣ ደጋገምኩለት። ከቤት ይወጣል ብሎ ይታገል ምን ማድረግ አንተ ማለት ነው መናገር ያለብህ ኬሚስትሪ ይፍታል አይደለም፣ ገብቶሃል። የሆነ ነገር ያው ፕራንክ ነው እንጂ ማለት ነው እንትን የምትል መናገር ያለብህ ለእኔ ብቻ ነው ገብተዋል። እዛ እሷ ጋር ስትናገረኝ ቦጋ ልክ ውስጥ ተበሳጭ ገብተዋል። ራሱ ፋይቲንግም ነበር ቪዲዮ ላይ አሁን መናገር ማዋረድ እንደዚያ ነገር ማለት